የአድዋን ድል ታላቅነት የሚመጥን በዓለም አቀፍ የቱሪዝም ገበያነት ለመጠቀም የሚያስችል ስራ ለመስራቱን የቱሪዝም ሚኒስቴር አስታወቀ። ድሉን የሚዘክሩ የቱሪዝም መዳረሻ ቦታዎች ልማትና የሁነት ዝግጅቶችን እስካሁን በተሻለ ሁኔታ ለመስራት ጅምር እንቅስቃሴዎችን አጎልብተን እንሰራለን ብለዋል ሚኒስትር ዴኤታው አቶ ስረሺ ግርማ። ድልነሳ መንግስቴ ተጨማሪ ያለው የአድዋ ድል ከጦርነት ድል ያለፈ እምቅ ትርጉም ያለው ነው። ይህንን ታላቅ ድል ወደ ቱሪዝም ሀብትነት ለመለወጥ ያልተነኩ እድሎች እልፍ ናቸው። ከመሪዎቹ አጤ ሚኒልክና እቴጌጣይቱ ጀምሮ የክተ ተዋጁን ተቀብሎ የዘመተው ኢትዮጵያዊ ያለፈ ያገደመባቸው፣ ከጠላት ጋር አንገት ለአንገት የተናነቀባቸው፣ ሰውን ለማዳን ሰውን አክብሮ ሰው የሞተባቸው፣ ጋራ ሸንተረር፣ ሸለቆ፣ ድል የተቀዳጀባቸው የአድዋ ተራሮች ይመስክሩ። እንደ ራሽያዋ ሞስኮ፣ ስኮትላንድ እንግሊዝና ሌሎች ሀገራትን ብንወስድ የጦር ሙዚየሞች ተገንብተው ለጎብኚዎች ክፍት ናቸው። አንዳንዶቹ የታሪካቸውን መጥፎ ገጠመኝና ሽንፈቶቻቸውን ሳይቀር እንደ ታሪክ ሲዘክሩ፣ መታሰቢያ ሲያስቀምጡ እኛስ ብሎ መጠየቅ ይገባል። ያውም አድዋን ይዘን። መንግስት የአድዋ ዜሮ ኪሎ ሜትር ፕሮጀክትን እያስገነባ ይገኛል። የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ በመስሪያ ቤታቸው አድዋ ተራሮች ላይ ሙዚየም ለመገንባት መነሻ ፕሮፖዛል ተቀርጾ እንደነበረ አስታውሰው ስለ ሌሎች እንቅስቃሴዎች ይናገራሉ ውስጥ የሚገኙ አጠቃላይ የዲፕሎማቲክ ማህበረሰቡን ይዘን በተለይ በሳይክል ረዥም ርቀት መጓዝ የሚችሉ ወጣቶች እንዲሁም የሚዲያ አካላትን በማስተባበር በአልዩ አምባ በጋቸና በኩል ከአንኮበር ጋር ከድሮም ጀምሮ ታሪካዊ ይዘት ያለው ነገር አለ። ዋናው ማዕከሉ ግን አንኮበር ቤተ መንግስት ነው። እሱ ድረስ አንኮበር ቤተ መንግስት ድረስ እንዲጎበኙ እና በሳይክል እዛ ቦታ ላይ ፕሮግራሞችን አዘጋጅተን ስለ አንኮበር ስለነበረው ታሪክ ውይይት እንዲደረግ ተከታታይ ሶስት ዓመት ሰርተናል። ይህን ዓመት ጨምሮ ማለት ነው። ሌላው በክልል አሁን ከውጭ አሌውል ጋር ተያይዞ ዊስማ ንጉሥ የተሰራ ሀውልት አለ እና ያሬድ ሹመቴ የሰሯቸው የነበሩ ከአዲስ አበባ እስከ ዓድዋ በቱሪዝም በኩል ለተከታታይ ሁለት ዓመታት ይህን ጉዞ ዓድዋ ደግፈን አመራሮቹ እኛ ራሳችንም ጭምር በጉዞ የምንሳተፍበት ሁኔታ ነበረ። በተወሰኑ ኪሎ ሜትሮችም ቢሆን እነኚህ አይነት ቦታዎች ላይ የተለያዩ ለቱሪስት የሚሆኑ ፋሲሊቲዎችን የማሟላት እዛ ቦታ ላይ ሰዎች ቢችሉ ውለው እንዲያድሩ ካልሆነ ግን ለተወሰነ ጊዜ እንዲያሳልፉና አካባቢውን እንዲጎበኙ ማድረግ ያስፈልጋል። እንደ ሀገር በአንድነት የሚያቆምን ዓድዋ ወደ ቱሪዝም ሀብትነት ለመቀየር በሰፊው ማሰብና ከዓድዋ የፓን አፍሪካኒዝም እንቅስቃሴ ጋር ማስተሳሰር ይገባል። ከዚህ አንጻር ተገቢው ስራ ተሰርቷል ማለት አይቻልም፣ ግን ደግሞ አሁንም ወደፊት መጓዝን ይጠይቃል። ወደፊት በቅርብ እንሰራዋለን ብዬ የማስበው ይሄን ሩቱን ለይቶ ለጎብኞች የማስተዋወቅ ለውጭ ሀገር ዜጎችም ጭምር ማለት ነው። በተለይ አፍሪካኖች ትልቅ ፍላጎት ስለሚኖራቸው በሚመጡ ጊዜ ልክ ጉዞ ዓድዋዎች እንደሚያደርጉት የአፍሪካ መሪዎችም ከጉዞ ዓድዋዎች ጋር አይነት አብረው ጆይን በማድረግ መስመሩን ተከትለው እስከ ዓድዋ ድረስ የእነሱም የነፃነት ምሳሌ ስለሆነ ሊሳተፉበት ይችላሉ ብዬ አምናለሁ። አንኮበር ላይ የምናደርገው አይነት ኢቨንቶች ለተለይ ለዲፕሎማቲክ ኮሚኒቲው በሳይክል የምናደርጋቸው አይነት እንቅስቃሴዎችን ደግሞ ዓድዋ ተራሮች ላይም ተመሳሳይ ወይም የተለየ ኢቬንቶችን የማዘጋጀት እድል ይኖራል። ኢትዮጵያ ምድረ ቀደምት በሚል የቡና መገኛ፣ የሰው ዘር መነሻ፣ የረዥም ወንዝ አባይ መገኛ የሚለውን እንደ ማስተዋወቅ ሁሉ እንደ ሌሎች ቅርሶችና በዓሎች የዓለም ሀብት አድርጎ አድዋን ለማስመዝገብ ይህ ነው የሚባሉ እንቅስቃሴዎች እንደሌሉ የገለጹት አቶ ስለሺ ከተነሳሽነት ጀምሮ ለዚህ ተገቢው ዝግጅት ማድረግና የዓለም ሕዝቦች በየዓመቱ የሚታደሙበት በዓል ለማድረግ ኃላፊነታችንን እንወጣለን ብለዋል። ያን ያህል እንደ አንድ ፕሮዳክት እንደ ሴሊንግ ፖይንት አድርገን ለአድዋ የተለያዩ የዓለም ሀገራት መጥተው አድዋን ከኛ ጋር እንዲያከብሩ የአድዋን የእኛን ሀገር አከባበር ስነ ስርዓት መጥተው እንዲመለከቱ ወይም አድዋ ቦታው ድረስ እንዲሄዱ የጉዞ መስመሩን ተከትለው አልሰራን። አዲስ አበባ የአድዋ ማዕከል መኖሩ፣ አንኮብር ቤተ መንግስት አለ። የአድዋ የክተት አዋጅ የታወጀባቸው መስመሮች ላይ እየተቀመጡ ያሉ ላንድ ማርኮች አሉ። ወደፊት ደግሞ አድዋ ላይ የሚኖሩ ሙዚየሞች ይኖራሉ እዛው አድዋ ተራሮች አካባቢ ላይ እና ህዝቡም የሚያከብርበት ስርዓት እያደገ ይመጣል ብዬ አምናለሁ። ሶ በዚህ አጠቃላይ ሁኔታ ውስጥ ብንጋብዛቸው መጥተው የሚያርፉበት ተመን ነገር አልፎ የሚያዩት ብዙ ነገሮች ይኖራሉ። ሶ እንደ ሚኒስትር መስሪያ ቤት በቀጣይ እንዲህ አይነት የድል ኢትዮጵያዊ አንድነትን የሚፈጥሩ ጠንካራ የውጭውን ዓለም መሳብ የምንችልባቸው የስበት ኃይል የሆኑ በዓላትን ክብረ በዓላትን በማስተዋወቅ በማስገንዘብ እንዲጎበኙ የማድረግ ስራ እንሰራለን ማለት ነው። አድዋን የመሰብሰቢያ፣ የመድመቂያ የድል በዓል ማድረግ ይገባል። አድዋ ብዙ ነው፣ ህልው ነው። አድዋ ሀብት ነው።